በጣም ውስጤ ስላዘነ በጣም ውስጤ ስለተሰማኝ፣ ና እስኪ በዚህ በሱባኤ ወቅት ሙስሊሙም ክርስቲያኑም በየእምነታችን እነዚህን ልጆች እንድናስባቸው የእውነት ሰላም ሰላም ሰላም። በድጋሚ እንዴት ናችሁ? ሰላም ነው። ክብሩ ይስፋ፣ ክብሩ ይስፋ፣ እናትና ልጁ እንግዲህ የቀነኒን ጉዳይ በምናየው መልኩ እያንዳንዱ መረጃ እኔ ያልኩት ነገር እውነት እየሆነ እየሄደ ነው። እኔ ሰው ያምነኛል። ብዙዎቹ ስለሚያምኑኝ ትክክለኛ መረጃ ከማንም በፊት ያደርሶኛል። የሆኑ ማኛ ወደ ውፊት አምጣልን፣ ትክክሉን ተናገርልን፣ ሀቁን ተናገርልን ብለ ይናገራሉ። ትላንትና በተናገሩት ነገር ሌሎቹ ያፍራሉ። እኛ በእውነት ይዘን እንቀጥላለን። እኔ ስለ አንዱ አለም አንድም ቀን ክፉ ተናገሬ ማቅሰው አደለሁ አንዱ አለም አርቲስት ነው። በምንም ነገሩ ተናግሬው የማክሰው አይደለሁም። ስለዚህ ፐርሰናል ጥላቻም የለብኝም። ቀን እኔንም እኔ አላቃት እኔ ቢሊሊ በሚለው ዘፈኑ እንጂ የማውቀው ይህን ልጅ አላውቀውም። ብዙዎቻችን አናውቀውም ነበር። ግን ከዚህ በፊት የነበረው ሪሌሽንሽፕ ላይም ሌላም ቦታ ላይ ችግር እየፈጠረ እንደነበረ ማንም ሰቃል። እህታችን ነፍሰ ጡር እንደነበረ አሁን ሳመናችሁ። ዮኒ ማኛ ዋሽቶ ነበር፣ አሁን እውነተኛው ነው ተገኘ። ጎበዝ ጎበዝ፣ እንቀጥላለን። ሌላው ደግሞ አንዱ አለም ከዚህ በፊት የሆነ ቦታ ላይ ከሆነ አርቲስት ጋር ጥይት ተመዛዞ ሊገዳደል እንደነበረ የምታውቁት ነገር ይመስለኛል። ይሄ ነገር አለ። ሌላው ደግሞ ከሆነ አርቲስት ጋር አብሮ ከሚያቀናብረው አርቲስት ጋር ለዚህ ደረጃ ያደረሰው ጋር በር ዘግቶ ሽጉጥ አውጥቶ እጅ ለእጅ ተያይዘው ጥይቱ ተተኳክሶ መሬት ተወድቆ ሁለቱም ወድቀው በስንት መከራ ነው የተገላገሉት። ከዚህ በፊት የነበረች ክሱን ምን ያረጋት ነበረ? ይደበድባት ነበረ፣ አቢዩዝ ያረጋት ነበረ፣ ብዙ ስቃይ ያደርስባት ነበረ። እቺንም በጓደኞቹ ፊት ይመታት ነበረ። እቺንም እንደዛ ያረጋት ነበር፣ በጓደኞቹ ፊት ይመታታል። የሚፈልገውን ያረጋል። እየሰከረ እየገባ ብዙ ነገር የሚያደርግ በጣም ባለጌና መረን ሰው ነው ይሄ። ትንሽ ገንዘብ ሲያገኙ ወጠጥ የሆነው ነገሮችን ሴቶች ላይ አቢዩዝ የሚያደርገው እሱ ብቻ ሳይሆን ሌሎችም እንዳላችሁ ሰምተናል። በብልጽግና ተጠግታችሁ ብዙ ነገር የምታደርጉ ጎረምሶች ሰምተናል። እያንዳንዳችሁን ጉዳችሁን አውጠዋለሁ። እያንዳንዳችሁ ጉዳችሁ ይወጣል። ስለዚህ በትክክለኛ መረጃ ወንድምና እናቶቻችን ኑልን፣ ይህን ነገር እናጋልጣለን። እናትየው ስትጠየቅ የቀነኒ እናት እኛ ሆስፒታል ነው ያገኘናት ነው ያሉት። ሆስፒታል ነው ተደውሎ የተነገረን። እንደገና ደግሞ ፎቶግራፈሯ ሲናገር እኔ እሁድ አይመቸኝም፣ የሚመቸኝ ዛሬ ነው ብሎ ከትላንት ወዲያ ፎቶ ተነስታ ለብቻዋ አብረው እንደተነሱ ተደርጎ ነው የተፖሰተው። ግን የተነሳችው ፎቶ ለብቻዋ ነበረ። ደስተኛ ልጅ ራሷን የምታጠፋ ልጅ አልነበረችም ነው ያሉት። ሌላው የሴት ጓደኛን አትመኑ ሙላችሁ። ዝም ብዬ አይደለም ሴት ጓደኛ እያንዳንዱን ችግር እያወቁ እያንዳንዱን ነገሯን ችግሯን እያወቁ አይዞች ከማለት ውጪ ምንም አልደረሱላትም። ከዚህ ነገር ላይ ተባብረው እንዴት እናድርግ ብለው መፍትሄ አላመጡላትም? የሴት ጓደኛ አቶን ምለው ለዚህ ነው የወንድ ጓደኛ ቢሆን ሄ ጋር ሳምትን ብለን የሆነ ነገር እናደርግ ነበር። ለዚህ ነው የሴት ጓደኛ መቼም የአንቺን ማለፍ የአንቺን ትልቅ ደረጃ መድረስ የምትፈልግ ወፍ የለችም። እርግጠኛው ነው የምናገረው በእርግጠኝነት ነው። ስንት ሴቶች ናችሁ በአሁኑም ደረጃ አቢውዝ የሚደረጉ ሚስቶች የምታውቁ በፍቅር አቢውዝ የሚደረጉ እህቶች የምታውቁ ስንቶች ናችሁ? ስንቱን ሴት ረድታችኋል? ስንቱን ሴት ከዛ ነገር አስመልጣችኋል? ስንቱን ሴት ስለዚህ፣ ከበፊት ከነበረችው ከሁለት ዓመት በላይ አብረው ዴት ተደራርገው እየሰከረ ይደውልላት ነበር፣ ይደበድባት ነበረ፣ ይቀጠቅጣት ነበረ። የመጨረሻ የመጨረሻ ቆሻሻ፣ ቆሻሻ ወንድ እንደዚህ አይነት ቆሻሻ አይተናናቅ። ስለዚህ ይሄ ሰው ከነህቱ አንገብግበው እኔ የባል ቤተሰቦች መርዞች ናቸው አብዛኛዎቹ፣ ሁሉም አላልኩ፣ አብዛኛዎቹ ክፉ ናቸው ስል የውሸት ምናገረው አንገብግባ እህቱና እሷ አንገብግበው ለሞት የዳረጓት እነሱ ናቸው። እኔ የዚህ ሰው ይቅርታ፣ ቴሌ ሙሉ ስልኩን መረጃ እሱ ሊያጠፋ ይችላል። ሙሉ መረጃውን አውጥታችሁ እውነት የሴል የዚች የዚሽ እምባ የሚያሳዝናችሁ ከሆነ ቴሌ ሙሉ መረጃውን ይልቀቅ። ይህ ሰውዬ በእርግጠኝነት ከእህቱ ጋር በደንብ ተቀናጭተው ተናበው ነው የገደሉት። እንዴት በሉ፣ እንዴት ከአምስተኛ ከስድስተኛ ፎቅ ሴት ልጅ ስትወረወርና ስትወድቅ ሲቃ አታሰማም? እንዴት አትጮው? ማናችንም ስንወድቅ የሆነ ስሜት ይሰማልና አንጮዋለን፣ እስክንሞት ድረስ። ከዛ በኋላ እንሞታለን። እንዴት መጀመሪያ የነበሩት እህታች የነበሩት እህትና ወንድ ሰዎች የሚኖሩ አንደኛ ፎቅ ላይ አንደኛ ምድር የሚኖሩት እንዴት አልጮው እንዴት ግርግር አልተፈጠረም? እንዴት ው አልተበረም? ያውም አበሻ አበሻ ነው። ሌሊት የማያወጣው አበሻ ነው። ከዛ ስትፈጥፈ ጓ ብለ ስትወርቅ ምንም የማይለው ተቀናብሮ፣ አጠዳድፈው ይችን ልጅ ቀብረዋታል። አጠዳድፈው ቀብረዋታል። የሬሳ ሳጥን መግዣ እንኳን አጣ ነበር። እጅግ ያሳዝናል። ብዙዎቻችሁ በአቢዩዚቭ ሪሌሽንሽፕ ያላችሁ አንዴ መታሽ ወንድ አካልሽን ያጎለዋል፣ በሚቀጥለው ከዛ በኋላ የውትሽን ያጥፏል ስለዚህ አቢዩዝ የሚያደርግሽ ወንድ በክብርሽ የምትደራደሪ ሴት ካለሽ ሰነፍና ዱቄታም ሴት ነሽ፣ ሰነፍ እካክ ነሽ፣ ከወንድ ጠባቂ ነሽ፣ የወንድም ባ ጠባቂ ነሽ። ማሚየን በዚህ አጋጣሚ

ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይሄን እንደተመለከታችሁት ነው። የእውነት ዛሬ በጣም በጣም ውስጤ ስላዘነ በጣም ውስጤ ስለተሰማኝና እስኪ በዚህ በሱባኤ ወቅት ሙስሊሙም ክርስቲያኑም የእምነታችን እነዚህን ልጆች እንድናስባቸው የእውነት በቃ የእናታችን የእህታችን የእኔነታችን ስሜት ሁላችን ውስጥ ስላለ የልጃችን በጥቅሉ ሴት ልጅ የዚህን አል በደል የዚህን አል ግፍ የቅርቤ በምትለው ሰው አካሏ በሆነ ሰው የዚህን አል ነገር እየደረሰባት ባለ ነገር፣ ኧረ ዝም ማለት ስለሌለብን ሁላችንም ባለችን አቅም አውገዝም ስላለብን ለዛ ነው እንግዲህ ሙሉ ሀዘን ወደዚህ ሼር ያረባችሁ ማለት ነው። ይቅርታ ያው ረብሻችሁም ከሆነ ማለት ነው። እኔ ግን በእውነት በቃ ምን እንደምላችሁ አላውቅም። በጣም ነው ውስጤ የተነካው። የትዝታ ሀዘን ሳይወጣልን ደግሞ ቀነኒ ተደገመ ማለት ነውና፣ ምን እየሆንን እንደሆነ ወዴት እየሄድን እንደሆነ ከማን ጋር እየኖርን እንደሆነ እውነቴን ነው የምልሀት። ትልቅ ጥያቄ ሆኖብኛል እኔ ማለት ነው። እና ሰው እንግዲህ አካሪ በሚለው አብሮት በሚኖረው እኔ እንጃ። ሰው ራሱን አርዶ ራሱን እየበላ አለበት ሰዓት ላይ ደረስን። እና እኔ አላውቅም በቃ ብቻ ቃላት እያጠረኝ ነው። እና እባካችሁ ብቻ ርኮብል በማድረግ ማንኛውም ቤት ገብታችሁ ቪዲዮ ስታዩ ሼር እያደረጋችሁ ለሌሎች እያደረሳችሁ ፍትህ ለእህቶቻችን እያለን መጮህ አለብን እላለው ህግ ሊመለከተን አልቻለም ህግ ሊያይን አልቻለም ነገም ይቀጥላል ተነገወዲያም ይቀጥላል። ምንም ሊያስቆመው የሚችል ነገር የለም ምክንያቱም ትናንት የተደረገው ነገር እልባት አላገኘም እከሌ ገሎ ምን ሆኗል እከሌ የሆነ ነገር አድርጎ ምን ሆኗል እየተባለ እየቀጠለ ነው ያለው እና ስለዚህ ሁላችንም ቤት ማንኳኳቱ አይቀርም ማለት ነው እንዲህ አይነቱ ነገር በእኔ ላይ ባይደርስ በእህቴ ላይ በእህቴ ላይ ባደርስ ባይደርስ በልጄ ላይ ባደርስ በእናቴ ላይ እያለ ይቀጥላል። አልፎም በጎረቤቴ ላይ አልፎም በጓደኛዬ ላይ። ስለዚህ ኔ ስሜት እየተሰማን ልናወግዝ የሚገባውና ልንጸልይበት የሚገባ ነገር ስለሆነ ነው ሙሉ ሀዘን ወደ እናንተ የጋበዝኳችሁ። እንግዲህ ያው ከረበሽኳችሁ ይቅርታ። አለሁ ውድ ተመልካቾቼ። ሁላችሁም በቻልነው ግን እህቶቻችን፣ የእስራኤል አምላክ የእውነት ደማቸውን አውጣላቸው እያልን እንጮህ ይገባል። ሁላችሁም ባገኛችሁት አጋጣሚ ሼር እያደረጋችሁት፣ ሁላችሁም ባገኛችሁት አጋጣሚ ፖስትም እያደረጋችሁ በየቤታችሁ በየሚዲያው፣ እውነት የምላችሁ ድምፅ እንሆናቸው። እህቶቻችን እነሱ አልፈዋል፣ ግን ያው ቢሆንም እስኪ ለቀጣይ ኧረ፣ ነፍስ ታሳዝናለች። እውነት ነፍስ እንደ ባህር ዛፍ ቅጠል እንዲህ እየተቀጠፈች እውነቴን ነው የምላችሁ ቀላል በሆነችበት ሰዓት ላይ በጣም እውነት። እኔ ምን ማለት እንዳለብኝ አላውቅም፣ እና ሁላችሁም እኔ እንጃ ብቻ የምናገረው እራሱ ስለጠፋብኝ፣ ሁላችሁም ባላችሁ አቅም ድምጽ ልትሆኑና እነዚህ እህቶቻችን ነፍሳቸውን በአጸደ ገነት እንዲያኖርልን እንድትጸልዩ እንድንጸልይላቸው እላለሁኝ። እንግዲህ ደካሞች ብንሆን የደካሞችን ጸሎት ይሰማልና እግዚአብሔር።